ሩታ እና አብሪሽ እንግዲህ መልስ ተጠርተው ጓደኛቸው ጋራ ፋብ ልጭ ብለው በፋሲጋ እንደዚህ ውብ መስላ መባቸው መጥተዋል። ቤተሰብ እንግዲህ ያው የጠራችው አመስግኗት። አብሪሽ እና ሩታ ሁሌም ዘና ፈታ በሉንን። በጣም ደስ ብሎኛል። ዛሬ ደግሞ ይለያል፣ ይለያል። አለባብሳቸው ምናምን፣ ቀሚሱ ሁሉ ነገራቸው ያበደ ነው እና ዛሬ እንግዲህ ዱባይ ያላችሁ እንደምትቀውጡት አልጠራጠርም። ያው ዛሬ ማታ ነው ሰርጋቸውም። ያው ባለፈው ጾም ስለነበረ ብዙ ሰው ያው ተቆጥቶም በቃ ብቻ በተለያየ ነገር ብዙ ሰው ስላልመጣ ዛሬ ነው እንግዲህ ሰርጉ እና ሁላችሁም እንድትገኙ እዛ ብቻ ቅውጥ ያለ ሰርግ ይሆናል ብዬ አስባለሁ። እንግዲህ የአብርሃምና የሳራ አድርግላችሁ። ለዱ ከበዱ ብለናል። ምቀኛ ሸረኛ ያዝላችሁ። እናንተ ሁሌም ወደፊት ወደፊት። የምር በጣም ደስ ብሎኛል እንደዚህ ጨረቃ መስለው ስላየዋቸውና በጣም አምሮባቸዋል እነዚህ ልጆች። የምር የበቃ የሁሉም ሰው ተምሳሌት ናቸው። በዚህ እድሜያቸው ያው ለምለም ዩቱብ ከፍታ ሰጠቻቸው። በቃ ሰርተው ጎበዝ ጀግና ናቸው። ገባችሁ? ግን ያው ብዙ መስዋዕት ከፍለዋል። ብዙ ነገር ምሳሌ፣ ካሜራ ከሰርዋ ላይ ካሜራማን ወጪ አለ፣ የራሳቸው ወጪ አለ ብዙ ነገሮችን ከፍለውበታል። ስለዚህ ዛ ደረጃ የደረሱት ግን አልሐምዱሊላህ። አሁንም ገና አንድ ቢሊዮን ገብተው ምን ገና ገና ገና አድገው ምቀኛ ሸረኛ ርድብን ይላል። ይሄም ምለው አንዳንዶቻችሁ አላችሁ ምን ሰርቶ ነው ድራማ ሰርቶ ድራማ ለመስራት ራሱ እኮ ብቃት ይጠይቃል። ምን አድርጎ ነው ውሸት እና ለማንኛውም አትቅሩ፣ ስሩ ከምትቀኑ